ፍቼ ጨምበላላ የእርቅ፣ የሰላም፣ የአብሮነትና የወንድማማችነት እሴቶችን ከማጎልበት ባሻገር የወል ትርክትን ለመገንባት ጉልህ ሚና እንዳለው የመንግሥት ኮሙኒኬሽን አገልግሎት ገለጸ። አገልግሎቱ ለሲዳማ ብሔር የዘመን መለወጫ በዓል ፍቼ ጨምበላላ የእንኳን አደረሳችሁ መልእክት አስተላልፏል። በዓሉ የሲዳማን ህዝብ ባህል ከማስተዋወቅ ባለፈ የክልሉን የቱሪዝም ልማትና እድገት ለማሳደግ ከፍተኛ ሚና እንዳለው አመላክቷል። የአዲስ አበባ ከተማ አስተዳደር ለተለያዩ የኃላፊነት ቦታዎች አዳዲስ ሹመቶችን መስጠቱን አስታወቀ። ከተሿሚዎች መካከል ወይዘሮ አይሻ መሐመድ የከተማዋ የኢንቨስትመንት ኮሚሽን ኮሚሽነር፣ ወይዘሮ ቆንጂት ደበላ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ እንዲሁም አቶ አዋሌ መሐመድ የኢኖቬሽንና ቴክኖሎጂ ልማት ቢሮ ኃላፊ ይገኙበታል። የአማራ ፖሊስ ኮሚሽን የ33ተኛ ዙር የአድማ መከላከል ሰልጣኞች ምረቃ እየተካሄደ ይገኛል። በምረቃ ስነ ስርዓቱ ላይ የክልሉን ርዕሰ መስተዳድር አረጋ ከበድን ጨምሮ ከፍተኛ የመንግሥት የሥራ ኃላፊዎች ተገኝተዋል። በኢትዮጵያ የአፈር ማዳበሪያ ፋብሪካ መገንባት ሁለንተናዊ ኢኮኖሚያዊ ጠቀሜታ እንደሚኖረው የምጣኔ ሀብት ምሁራን ገለጹ በየአመቱ እየጨመረ የመጣውን የአፈር ማዳበሪያ ፍላጎት በሀገር ውስጥ ለመሸፈን የአፈር ማዳበሪያ ማምረቻ ፋብሪካ መገንባት ወሳኝ መሆኑን የምጣኔ ሀብት ምሁራኑ ዶክተር አለማየሁ ከበደ ና ዶክተር ሞሲሳ ሁሮማ ለፋና ሚዲያ ኮርፖሬሽን ተናግረዋል